ሙዚቃ ስንል እንግዲህ ገጥሞ አለው ዜማ አለው ከዛ በኋላ የሚመጡ ኢንስትሩመንቶች አሉ ብዙ ሰፊ ነገር ነው ሙዚቃ። እንግዲህ ራሱን የቻለ ሰፊ ውቅያኖስ ነው። ለሰው ልጅ እያንዳንዱ ስሜቱን የሚገልጽበት ነው። ደስታውን፣ ሐዘኑን፣ ናፍቆቱን፣ ጭንቀቱን፣ ፍርሃቱን፣ ድሉን፣ መሸነፉን የሚገልጽበት ነገር ነው። በተለይ ፍቅርን በጣም ፍቅር ምን ይመስላል ቢባል አንዱ ሊያሳየን የሚሞክረው ትልቁ ነገር ሙዚቃ ነው። ሙዚቃ እንደ ህይወት ጨው ነው ወይም እንደ ስኳር ነው። እንደ አንድ ቴራፒ ወይም ደግሞ ህክምናም ነው። በተለይ ደግሞ እነዚህ ለስላሳ ሙዚቃዎች እነዚህ የተለያዩ ዜማዎች ይኖራሉ እና እነዛን ዜማዎች በፒያኖ መልክ በጊታር መልክ ሲሰሟቸው ለነዛ ሰዎች የሚሰጧቸው እርካታ መፈታትም እንዲሁም ደግሞ የተለያዩ መረጋጋትን ይሰጣሉ ብለን እናስቀምጣለን ለአእምሯችን በተለይ ፍሪኩንሲው ሞገዱ ምን የሙዚቃው ሞገድ ሰላምን፣ እድገትን፣ እረፍትን የሚሰጡ ሙዚቃዎች አሉ። ዘ ሴም ታይም ደግሞ በጣም ኔጌቲቭ ነገር ውስጥ እንድንገባ፣ አሉታዊ ነገር ውስጥ እንድንገባ የሚያደርጉን፣ ተስፋ እንድንቆርጥ የሚያደርጉን ከፍሪኩንሲያቸው ጀምሮ እስከ ግጥማቸው ድረስ የሚረብሹ ደግሞ ሙዚቃዎች አሉ። ስለዚህ ሙዚቃ በጣም ፓወርፉል ኢንስትሩመንት ነው ለሰው ልጅ። የፍቅር ውጥምርነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። የፍቅር ውጥምርነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። የሕይወታችን ክፍል ስለ ውድድር ስናነሳ መልካም የሆነ አስተዋጽኦ ወ ተጽዕኖ አለው ብለን ለማሰብ በጣም ይከብደናል። ምክንያቱም ውድድር ሲባል ኔጌቲቭ ወይም ደግሞ አሉታዊ ነገር ነው የሚቀድመው። በተለይ ደግሞ የሙዚቃ ዘርፍ ሲያስቡ ከሰዎች ጋር ወይ ከሁኔታው ጋር ሳይሆን ከራሳቸው ጥሪ ጋር መወዳደር መቻል እንዳለባቸው ነው ማሰብ ያለባቸው። ውድድር ራሱን የቻለ ሳይኮሎጂ አለ። በሀገሮች መሀል ውድድር አለ። በቢዝነሶች መሀል ውድድር አለ። በግለሰቦች መሀል ውድድር አለ። ያ ሁሉ ሳይኮሎጂ አለ፣ የራሱ ስነ ልቦና አለ። የውድድር ስነ ልቦና ምን ይለው ማለት ሶ ማሸንፍ እና መሸነፍ፣ አንዳንዴ እኩል መውጣት ሊኖር ይችላል፣ በጣም ሬርል። ግን ውድድር አለ ማለት ዜር ዘ ዊነር አሸናፊ አለ ማለት ነው። ከዛ አሸናፊ ካለ ደግሞ የግድ ተሸናፊ አለ ማለት ነው። ስለዚህ አሸናፊ እንዲያሸንፍ ተሸናፊ መኖር አለበት፣ ብቻውን ያሸንፍ የለም። ስለዚህ ያንን መረዳት ነው። ሰው ውድድሩ ስንገባ የምንወስደው ኦፖርቹኒቲ ወይም እድልም አለ፣ እዛ ደግሞ ሪስክም አለው ማለት ነው። የአስራ ሰባተኛው ምዕራፍን አንደኛ ሆኖ ያጠናቀቀው ጴጥሮስ ማስረሻ ነው። እንኳን ደስ ያለው ጴጥሮስ። የሚመርጧቸው የራሳቸው ምርጫዎች ይኖራቸዋል። ሙዚቃዎች ሁል ጊዜ ሲመረጡ ከምን ተነስተው ነው የሚመርጡት እነዛን ሙዚቃዎች? እነሱ ስለሚችሉት ወይ ደግሞ ስለሚያስደስታቸው ብቻ ሳይሆን ገብቷቸው መሆን መቻል አለበት። ብዙ ጊዜ ሰዎች ሰዎችን የሚያስደስታቸው ሰዎች የሚጩሁላቸውን ነገር የሚያጨበጭቡላቸውን ነገር ፈልገው ነው የሚገቡት። ራስን መሆን ራስን ማዳመጥ፣ በተለይ ስነ ልቦና ስለምናነሳ እኔ ላይ የሚያምረው እኔ ላይ የሚሄደው የእኔ ጥሪ ምንድን ነው እኔ ላይ በይበልጥ የሚስማማው የትኛው ነው ብለው ራሳቸውን በጣም ማዳመጥ ያስፈልጋል። ያ ነገር እንኳን ቢበላሽ የራሳቸው ነው። ሰዎች የራሳቸውን ቀለም ይዘውተው ስህተት እንኳን ቢሆን ስህተቱን ግን ወደ መልካም ነገር ሲቀየርላቸው በብዙ መንገድ ብዙ ቢዝነሶችን ሲከፍትላቸው እንመለከታለን። ለምሳሌ የጥላውን ሙዚቃ ስትሰሪ፣ አንዳንዶቹ ሙዚቃዎች የመሐሙድ ሙዚቃዎች ለመግጠም ለማዜም ብቻ ሳይሆን ያን ለመወዳደርም ስታወጩው ስትዘፍኙ ተመስጦ ይፈልጋሉ። ተስጦ በቂ አይደለም ወይ ፍላጎት ወይ ስሜት በቂ አይደለም። የእውነት ፊሊንጉን ኮኔክት ማድረግ እዛ ስሜት ውስጥ መገኘት ስለ ናፍቆት እየዘፈነ የጭፈራ ቫይቡስ መሆን የለበትም። ሰው በጣም ናፍቆት ነው በቃ ተጎድቻ አለው እያለ እውነት ጋር መገናኘት ከግራውንዱ ጋር ከተፈጥሮ ጋር መገናኘት ይፈልጋል። ከትክክለኛ ሕይወት ጋር መገናኘት ይፈልጋል። ስለዚህ የምንሰራውን ስራ የሆነ ሰው ወድጃ አለው ስንል ሀቭ ቱ ፊል ዛት ከዛ ጋር ሲወዳደሩ ፎከስ ማድረግ ከፈለጉ ከሚዘፍኑ ዘፈን ጋር ኮኔክት ያድርጉ፣ ይተዋወቁ ዘፈኑ በመጀመሪያ መጀመሪያ። ከዛ ከጥበብ ጋር ደግሞ ይገናኙ። ጥበብ በጣም ፓወርፉል ማሸነፍ የሚፈጥረው ስነልቦና አለ። የዊነር ኢፌክት የምንለው ወይም የአሸናፊነት ተጽዕኖ የምንለው አንድ ሰው ዛሬ ካሸነፈ ኮንፊደንሱ ቡስት ያደርጋል፣ በራስ መተማመኑ ይጨምራል። ስለዚህ ነገም ማሸነፍ አለው የሚል ሜንታሊቲ ወይም ስነልቦና ይፈጥራል ማለት ነው። ግን ፖዘቲቭም ኔጌቲቭም ሊሆን ይችላል። ይሄ ነገር አውንታዊም አሉታዊም ተጽዕኖ ሊኖረው ይችላል። ኔጌቲቭ ምልሽ በቃ ጨርሻ ያለው አሸንፍ ያለው አለቃ በቃ የሚል አይነት ሜንታሊቲ ከፈጠረ ማለት ነው። ስናሸንፍም የምንቀበልበት መንገድ ሊጥለን ይችላል። ድጋሚ አሸነፈ ማለት አበቃ ማለት አይደለም። የገባንበትን ዓላማ እስካወቅን ድረስ ለምን እንደምንሰራው እስካወቀን ድረስ ሁልጊዜ የዓላማ ሰዎች ነን። ስለዚህ በውጭ ያለውን ነገር እንረዳለን። ስለዚህ በውድድር ላይ ያሉ ሴቶችም ወንዶችም ተወዳዳሪዎች ሁልጊዜ ከቴክስት የሚላክላቸውን ከጓደኛ ከዘመድ ከተለያየ አካላት ከህዝብ የሚላክላቸው የተለያየ ጭብጨባ በትክክለኛው አቅም መሸከም መቻል፣ ይሄ ደግሞ የሚሸከሙበት ትህትና ይባላል። ምሳሌ ጂጂ የራሷ ከለር አላት ቀለም አላት፣ የአስቴር የራሷ ቀለም አላት። የእኛም የራሳችን ነገር ሊኖር ይችላል። ማለት እኔ ብቻ ነኝ የምበልጠው ምን ነገር ሮንግ ነው። ስለዚህ ሌያ ውስጥ ችሎታዬ ሌያው አቅሜ ሌያው ብሎ ነው መምጣት እንደሚያስፈልገው። አንዳንዱ ሳይና ሳይጀምር እኔ አሸናፊ እንደሆንኩ አውቃለሁ ይላል፣ ሮንግ ነው። ግን ማየት ኮሜንቱ ራሱ ጥሩ የሚመስለኝ፣ ለመወዳደር ሲሄዱ የዳኞች አስተያየት ራሱ ጥሩ ነገር ይመስለኛል። ፊዚካሊ ኤግዚስተንስ ፕሬዘንስ መድረክ ላይ ለዚህ ዘፈን በ በጣም የሚገርም ማለት ነው። ይህንን ዘፈን ስትዘፍነው ያንን ምስል ለመግለጽ በደምብ ገላጭ የሆነ አቀራረብ ሊኖር ይገባል። እንደዚህ አይነት ዘፈኖችን እያነሳ የምትጫወተውን ድፍረት በደንብ ነው የማደንቀው። ሁሉም ሰው አሸንፋለሁ ብሎ ነው የሚመጣው። በነገራችን ላይ ውድድር ላይ አሸነፋለሁ ብሎ የሚጀምር የለም። ትልቅ ውስጠት እሱ ነው። ቢያንስ ውስጣቸው ልሸነፍ ይችላለሁ የሚል አይነት ሜንታሊቲ ካላቸው ህመሙ ይቀንሳል። ግን አሁን ላይቭ እንደዚህ በቃ ወድ ቃል ማም ሲባሉ ትልቅ የላይፍ ትራውማ የሚሆንባቸው ሰዎች አሉ። የላይፍ ጉዳት ከፍተኛ አደጋ ውስጥ የሚሆን ሰው ነው የሚቀመጥባቸው ሰዎችም አሉ። የሰው ልጅ ደግሞ በባህሪ መበለጥን አይወድም። በምንም ነገር መበለጥ አይወድም። የመበለጥ ስነልቦና እንደ ማሸነፍ ስነልቦና ምን አለው? ኔጌቲቭም አሉታይም አሁንታይም ደግሞ አለው። ከጅምሩ ሰዎች ወደዚህ ውድድር ሲገቡ በራሳቸው ሰዎችን አይተው ነው ሰዎችን ሰምተው ነው ውስጣቸውን አዳምጠው ነው በአንድም በሌላም በዓለም አቀፍ ደረጃ በዚህ አይነት ውድድር ውስጥ በሙዚቃ ውስጥ የተወዳደሩ ሰዎች ለጊዜው ቦታቸውን እስካላገኙ ድረስ፣ የነሱን ቦታ ያላወቀ ሰው እስካላገኙ ድረስ ሲሰናበቱ አይተናል። ግን ያንን ነገር ደጋግሞ በመሞከር ደግሞ በጣም ብዙ ህልማቸው እውን የሆኑ ሰዎች እንመለከታለን። ምሳሌ ጥሩ ድምፅ ነው። ጥሩ ሙዚቃ ላይ መርጥ ይችላል። ያሰው ደግሞ ውድድር አንዱ ከባዱ ጎኖ ምን መሰለሽ? በሆነች ቅጽበት ነው ያንቺ ህይወት በሙሉ ጀጅ የሚደረገው። በዛች ሶስት ደቂቃ አምስት ደቂቃ ውስጥ ትችላለህ አትችልም ነው የሚባለው። እዚህ አንደኛ ሲመርጥ የሆነ ጥሩ ነገር ካልመረጠ ችሎታን ቢኖረው በዛች ነው ጀጅ የሚደረገው እድሜ ልኩ የዘፈነውን ዳኞች። ከዛ ውጭ ነርቨስ የሚሆኑ ሰዎች አሉ። ፕሬዠር ሲኖር ነው ሰው ሲያያቸው፣ ሚዲያ ራሱ አሁን ካሜራ ምናምን የሚፈጥረው ስሜት አለ አይደለ? ጋዜጠኛ ካልሆንች ረጅም ጊዜ ካልሰራች ምናምን አትለምጂውም ያንን ስሜት ሰው ገና ሲወጡ የሚንቀጠቀጣል እንትናቸው ድምጻቸው ራሱ ያስታውቃል። ሰው ያኔ ፐርፎርማንሳቸው ይወርዳል። ስለዚህ ስለማይችሉ ሳይሆን ስለፈሩ ነው ማለት ነው ሲሸነፉ። በዛ ኮንቴክስት ማየት ሊኖርባቸው ይችላል። ያንን ነገር መልመድ፣ መድረክ መልመድ፣ ሚዲያ መልመድ፣ ሰው ፊት መልመድ። በትክክል ጥሪያቸው፣ አላማቸው ያ ነገር ከሆነ በነገርሽ ላይ ማንም አያስቆማቸውም። ጥሪያቸው ካልሆነ አላማቸው ካልሆነ ግን በትንሽ ሰላምታ በትንሽዬ አይደለም። ስንብቱ ታይ ውስጥ ትልቅ ነገር ነው። በመንገድ ላይ በሚገጥማቸው እንኳን አስተያየት ይሄ ድምጽ ትክክል አይደለም፣ አነጋገር ትክክል አይደለም፣ ይሄ ቅላጼ ትክክል አይደለም በሚል እንኳን ተስፋ ይቆርጣሉና ገና ከጅምሩ ራስን መሆንና የእውነት በተለይ ስለሚያደርጉት ነገር ራሳቸውን መጠየቅ በጣም አስፈላጊ ነው። ያ ሰውዬ ለምን በለጠኝ? ለምን በለጠኝ ሳይሆን ለምን በለጠኝ መጠየቅ እኔ ምን አድርጌ ያለው እሱ ያላረገው ጥሩ ነገር መጥፎ ነገር፣ እሱ ደግሞ ያደረገው ጥሩ ነገር እኔ ያላረግኩት ምንድን ነው ብሎ ራስን ማየት ይመጣል ማለት ነው። እንደዛ ሲሆን እንግዲህ ወደ ግሮዝ ማይንሴት ይመጣል ማለት ነው፣ የማደግ ውድቀትን እንደ መሄጃ መንገድ ነው እንጂ እንደ መጨረሻ አለመቁጠር የሚወዳደረን ሰው ራሱ ከእኛ በጣም የራቀ ደካማ ከሆነ ራሱ ሞቲቬትድ አኑ ነው፣ በጣም አሁን ቀጣዩ ስቴፕ እንግዲህ እንደዛ ይመስለኛል። አሸናፊዎች አሸናፊ ተቀራራቢ ነገሮች አሉ ማለት ነው፣ ሰዎቹ ማለት ነው። ስለዚህ እነዛ ሰዎች ባይኖሩ ራሴን ፑሽ አላደርግም፣ ቮካል አልሰራም፣ ቅላጼ ላይ አልሰራም፣ ሙዚቃ ምርጫ ላይ አልሰራም፣ ዜማ ላይ አልሰራም። ስለዚህ ያ የሚነግረን ነገር አለ ማለት ከኛ በጣም የራቀ ድምጽ ከሆነ ያለን አያነቃንም ማለት ነው። ስለዚህ የሚበልጠን ሰው መኖሩን ሁሌ ኔጌቲቭሊ ማየት የለብንም ማለት ነው። አሸናፊዎች አሸናፊን አንስተን አሁን በስነ ልቦናው ስንመለከተው ከነሱ አሸናፊነት ይልቅ ውስጣቸው ያለው ነገር አሸናፊ ነው፣ ወይም ደግሞ ውስጣቸው የተቀመጠው ጥሪ አሸናፊ ነው። የአሸናፊ ስነ ልቦናን በደንብ መገንባት የሚቻለው ውስጣቸው የተቀመጠውን ነገር ጥሪ ብቻ ሳይሆን እውቅና ሆነ ለህዝብ በመልካም ነገር እንዴት ነው አስተዋጽኦ ማድረግ የሚለውን ነገር ማየት መቻል ያስፈልጋል። ፋና ላምሮት የተለየ አፕሮች ይዞ መጥቷል። በተለይ ላይቭ መሆኑ ላይ ማሁኑና ሰው በዛው ቮት ማድረጉ ሰዎች ላይ የሚፈጥረው ኢምፓክት አለ። እውነት ለመናገር ጥሩ ነገር ይመስለኛል። ምክንያቱም ጥበብ ስንል ዳኞቹ ብዙ ኤክስፔሪየንስ ቢኖራቸው እራሱ ህዝብ ደግሞ የሚፈርደው መንገድ አለ። የህዝብ ድምፅ መኖሩ ኢምፖርታንት ብዬ አስባለሁ። ኦፍኮርስ የፕሪቪሌጅ ጉዳይ ደግሞ ሊኖር ይችላል። ፕሪቪሌጅ ማለት አንዳንድ ሰዎች ብዙ ኔትወርክ ያላቸው ሰዎች ሊኖሩ ይችላሉ። ሶ ያንን ነገር ኦሬዲ ለመጠቀም ሊሞክሩ ይችላሉ። ያን ደግሞ የዳኞቹ ደግሞ ኮምፐንሴት ያደርገዋል። ሶ ፋና ላምሮት ላይ ያንን ለውጥ አያለው።